እንግዲህ በምስሉ ላይ የምትመለከቱት ከላይ ወንድማችን እንግዲህ ራሱን በዚህ ሀያ አራት ሰዓት ውስጥ ካጠፉት ወንድማችን መካከል አንዱ ነው እና ሁለት ወንድም ወንድሞቻችን እንግዲህ ራሳቸውን ማጥፋት ችለዋል በዚህ በሀያ አራት ሰዓት ጊዜ ውስጥ ማለት ነው በሀያ አራት ሰዓት ውስጥ ሁለት ሰዎች ራሳቸውን አጠፉ ማለት እንግዲህ የታወቁት ናቸው ያልታወቁ ደግሞ ምን ያክል ሰዎች ሊኖሩ እንደሚችሉ መገንዘብ ትችላላችሁ እቺ ሀገር ወዴት እያመራች እንደሆነ ማህበረሰቡ ቤተሰቡ መንግስትም ጭምር ወጣቱ ላይ የሚያደርሰው ተጽዕኖ ማለት ነው። ውጤቱን እያየን ያለ ነው እና ቤተሰብ፣ ጓደኛ፣ ማህበረሰብ ይሄ ነገር እናንተን ያስጠይቃቸዋል። አንድ ሰው ራሱን ካጠፋ በኋላ አይደለም እንደዚህ ሆነ እንደዚህ ሆነ ነፍሲ ማር ምናምን ብለን መናገር ያለብን ራሱን እንዳይጠፋ ቅድመ ጥንቃቄ የሚያስፈልጉትን ነገሮች መታገዝ ባለበት ነገር በሙሉ ሊታገዝ ይገባል። ምክንያቱም ወጣቶች እነዚህን የሚመሳሰሉ ወጣቶች እንግዲህ ስንት ነገር ከነሱ የሚጠበቅ ለቤተሰቦቻቸው፣ ለወገኖቻቸው፣ ለሀገራቸው ስንት ነገር መርዳት የሚችሉ ሰዎች እራሳቸውን አጥፍተው ስናይ በጣም ነው የሚያሳዝነው እና በጣም አዝኛለሁ። ነፍሳቸውን ይማርልን።